እመቤታችን የተወለደችበትን ቦታ ኢትዮጵያውያን እንዲሳለሙት የመጀመሪያውን የመጀመሪያው ክሬዲት የምንወስደው እኛ ነን። ከዛ በፊት መጥቶ የሚያቅናንም አልነበረም። ነበር እመቤታችን አድባረ ሊባኖስ ተወልዳለች እየተባለ እዛው ኢየሩሳሌም አካባቢ ይከበራል ልደቷ። እንደዛ ነበር። እኔ ከመጣው እንግዲህ በዛሬ ቀን ነው፣ ግንቦት ልደታ ቀን ነው እዚህ ሀገር የገባሁት። እግዚአብሔር የተመሰገነ ይሁን። ግንቦት አንድ እስራኤል ሀገር ጋር አጋጣሚም አጋጣሚ መቤታችን የተወለደችበት ቦታ እንደመጣሁኝ ታሪካዊ ቦታዎችን ማጥናት ነው የጀመሩት። ምክንያቱም በመጽሐፍ ቅዱስ እየተማርሁ ያደግሁት ስለ ኢየሩሳሌም ነው። ስለ ኢትዮጵያ ብትጠይቁኝ እዚሁኝ ነው ትንሽ ማጥናት የጀመርሁት። እንዲያውም እንደ ኢየሩሳሌም እንደ እስራኤል የኢትዮጵያን ታሪክ አላውቀውም። ይገርማል። በእጅ የያዙት ወርቅ ከምን ይቆጠራል ነው የሚባለው? ከመዳብ ይቆጠራል። እንዲ ነው እኮ እኛ ኢትዮጵያውያን፣ ኢትዮጵያ ቁጭ ብለን ደብረ ሊባኖስን አናውቅም። አዲስ አበባ ቁጭ ብለን እስቲ አዲስ አበባዎች እጃችሁን አውጡ። አዲስ አበባ አላችሁ ግን አላችሁ ደብረ ሊባኖስ ታውቁታላችሁ? ሁላችሁም አዲስ አበባዎች እዚህ ያላችሁ በሙሉ ታውቁታላችሁ። ጥሩ እስቲ አክሱምን የሚያውቅ እጁን ያውጣ። ከዜሮ ነጥብ ዜሮ በታች ናቸው። አክሱምን የምታውቁት ሌላው ሕዝብ አያውቀው። ላሊበላን የምታውቁት እስቲ እጃችሁን አውጡ። ይሻላል ይሻላል። እስቲ ፋሲል ግንብን የምታውቁ እጃችሁን አውጡ ተወልደንበታለን የሚል ይኖራል። እሺ መልካም። ግሼንን የምታውቁ አሁንም ያክሱም ጉዳይ ነው። የግሸንና ያክሱም ጉዳይ ተያያዥነት አለው። ኃይለኛ ነው አይሰድም ትንሽ አዎ ሶፉ መረን አልላችሁም። ማወቅ ጥሩ ነው ግን እኔም ስለማላውቀው ብትጠይቁኝ መልስ የለኝም። እሺ እስቲ አንድ ጥያቄ ልጠይቃቸው። ጎንደር የጦርነት አውድማ እንድትሆን ከተፈለገበት አንድ ምስጢር እስቲ ጎንደርም ያሉ ጎንደሬዎችም ያውቁት አይመስለኝም። ጎንደር ስሙ ምንድን ነው? ይቅርታ ታሪክ፣ በተለይ የኢትዮጵያ ታሪክ ከመጽሐፍ ቅዱስ የተለየ አይደለም። በአብዛኛው መንፈሳዊ ታሪክ ነው፣ ለኢትዮጵያ ቅርስ ያቆየናት። ስለዚህ ስለ ኢትዮጵያ ታሪክ ስናገር፣ እኔ ሌላ ጉዳይ እየተናገርኩ አይደለም። አገራችን ምን ያህል ለእግዚአብሔር ቅርብ የሆነች እኛ ብናውቅበት፣ ጠንካራ ከእግዚአብሔር አይምሮ ተባርኮ የተሰጠን እንደ ቀደምቶቹ አጼዎቹ የአጼዎቹ ዘመን ምን ብሏና ያሉ በቀደምነት ተቀብሮነ ገንዘው ምናምን ያጼ ዘመን አውቅሳ ከየት ነው የመጡት? እነሱ አንድ አስራ አምስት ቤተሰብ ሆነው መተው እኮ በእንግድነት ተቀብለን ነው ዛሬ የሚፈነጩብን። አረ ይተው እንደ ሁሉን ንገሩ ለምን ይሉናል? ለምንድን ነው የጀርመንን እና የግብፅን እንደው ቋንቋን ባንዲራ የሚዘው መጥቶ የኢትዮጵያን እንደው መሠረታዊውን ታሪክ ባንዲራ ይጥፋ የሚሉ ለምንድን ነው ሁሉን ንገሩ ለምን ይሉናል? እንኳን እኛን ኢትዮጵያ እኮ ሌላም ዓለም ተሸክማ የምትኖር ሰፊና ለምለም ሀገር እኮ ናት፣ በፍቅር ከኖር። ወደ ታሪክ ከመጣን ደግሞ ታሪክ በጣም አስቸጋሪ ነው። ታሪክ ብዙዎችን ዜሮ ሊያደርጋቸው ይችላል፣ እንዲያውም ከዜሮ በታች ሁሉ ሊያወርዳቸው ይችላል። በጣም አስቸጋሪ ነው። ኢትዮጵያዊነት ነው በታሪክ የማያሳፍረው ሁላችንም ኢትዮጵያ ስንል የኢትዮጵያ ታሪክ አኩሪ ነው። ኢትዮጵያን ግን ከተውን የኢትዮጵያ ታሪክ ስለማይመለከተን ሁልጊዜ መገነጣጠልን ነው የምንሰብከው። መለያየት፣ መገነጣጠል የምንፈልገው ደግሞ ኢትዮጵያን ስለማንወዳት ነው። ኢትዮጵያን የማንወዳት ደግሞ መጀመሪያም በኢትዮጵያ እድገት ላይ መሰረት ስላላስቀመጥን ነው። ባልሰራነው ቤት ውስጥ እየኖርን ሕሊናችን ስለሚወቅሰን የኢትዮጵያ ታሪክ በተነሳ ቁጥር የአፄዎቹ ታሪክ ይነሳል። አፄዎቹስ አነማን ናቸው? ኢትዮጵያን የሰሩ ናቸው። ውሸት ነው እንዴ? ላሊበላ እኮ የሰሩት አፄ ላሊበላ ናቸው አይደል? ንጉስ ላሊበላ አጼም ተብለዋል እኮ አይደል እንዴ? እስቲ ስለ ፋሲል ስለ ጎንደር ትንሽ ነገር ልንገራቸው። ጎንደር ምን ማለት እንደሆነ ስሙን ታውቁታላችሁ። ጎንደር ስሙ ራሱ፣ ጎጃም ስሙ ራሱ ምንድን ነው ታውቁታላችሁ? አቤት ጎንደር ግንድ ማለት ነው። እሱ በምርምር የወጣ ስም ነው። አቤት በየምድር በየመሬቱ ሄደር ለማለት ነው። ይሄ ደግሞ ያከፋፍላል። በጎን ሄደር ማለት ነው በጎን ተኛ እንደማለት ነው። ባንድ ጎን ወድ ባል ብለው ነው በሬዛ ባንድ ጎን ወድ አዎ። ታሪክና ወጥ በየቤቱ ይጣፍጥ ይላሉ። እንግዲህ ያም ይሁን ይህ፣ ሁላችሁም ያላችሁት ትክክል ሊሆን ይችላል። በዋናነት ግን ተጽፎ ያገኘ ነው። ሰዎች መንገድ እየሄዱ አውሬ እንዳያጠቃን ሁላችንም አንድ አካባቢ ጎን ለጎን እንደር እንጠባበቅ ማለት ነው። አደላ እዛሽ ምድር ላይ ሲደርሱ ምን አሉ? አውሬ እንዳያጠቃን ጎን ለጎን እንደር፣ በል አንተ ወንድሜ ከጎኔ እደር፣ አንተም እዚህ ከጎኔ እደር። ጎንደር፣ ከጎን እደር፣ አጠገቤ እደር ማለት ነው። አቃም ነች ማለት ነው አገሪቱ፣ አትነጣጥሏት። ይሄ በየምድር ሄደር ምናምን እሱ ነጣጣይ ነው፣ አለስማማበትም ታሪኩ እ ሌላውንም እንዲህ እያልን ታሪኩን በደንብ እናውቃለን፣ እንወቅ እንመራመር እዛ ጋር ስለተሰራው ግንብ ነው እኔ በጣም በጣም ጥሩ ታሪክ ስላለው ነው እሱን ነው መንገር የፈለግኩት ያንን ግንብ ከመስራታቸው በፊት ሌላ ቦታ ነበር ከተማዋ የተቆረቆረችው ታውቁታላችሁ ለማሳጠር ያህል በቅሏቸው የንጉሱ በቅሎ ጠፍታ ስትፈለግ ስትፈለግ የተገኘችው እዛ ቦታ ላይ ነው ዛሬ ግንቡ የተሰራበት ቦታ ላይ እዛ ቦታ ሄደው በቅሎዋን ይዘው ሊመጡ ሲሉ አልሄድም ማለች። ወዲያው የእግዚአብሔር የተላከ ባህታዊ ተገልጾ እዚህ ቦታ ላይ ትልቅ መሰረት ያለው ከተማ ትሰራለህ፣ ያ ያለህበት ትክክል አይደለም ብሎ ነገራቸው። እዛ ቦታ ላይ ከተማውን መሰረቱት ይላል። ያ ከተማ ሲሰራ ግን ከጣና አባይ በመሬት ውስጥ መጥቶ ነው ህንፃው የተሰራው። አባይ ጎንደርን ውስጡን ይዞረዋል። ከዛ የማይወጣ የአባይ ውሃ አለ፣ ከፋሲል ግንብ ስር የማይወጣ ያ ከገነት የወረደው። በመጽሐፍ ቅዱስ የግዮንም ወንዝ የኢትዮጵያን ምድር ምን ይላል ነው የሚለው? የኢትዮጵያን ምድር ይከባል። እንዴት ነው ይከባል ማለት? የኢትዮጵያን ምድር ነው። የአሁኑን አባይ ስናይ ጎጃም ነው አደል የሚከባው? ጎጃም ኢትዮጵያ ነው፣ ኢትዮጵያ ማለት ይቻላል። ግን መላውን ኢትዮጵያ መክበብ አይችልም። ይህ አባይ ግን ከገነት ነው የመጣው። አራቱ ገነትን ከሚያጠጧት ወንዞች አንዱ ማን ነው? ግዮን ነው። ግዮን ማን ነው? አባይ ነው። ይህ ከገነት ሲመጣ ለኢትዮጵያውያን ተባርኮ የተሰጠ አባይ ምን ይሆናል? ነዳጅ ይሆናል። ምን ይሆናል? ወተት ይሆናል። ምን ይሆናል? ውሃ ይሆናል። ንጹህ ውሃ ምን ይሆናል? ወርቅ ይሆናል። አባይ ብዙ ነገር ይሆናል። ይህ አባይ ይሄንን ሁሉ የሚሆንበትን ቀመር ማህበረ ሥላሴ ላይ የነበሩ ሊቃውንት ቁጭ ብለው ቀምረው ጽፈዋል። በፀሐይና በነፋስ ዓለምን የሚቆጣጠሩበት መሳሪያ አዘጋጅተዋል። እንግሊዞች በቀጥታ ሂደው ያንን ነበር ማጥፋት የፈለጉት። አዎ ንጉሱ ቴዎድሮስንም የገደሉት ያንን መጽሐፍ ይዘው ሲዞሩ ስለነበረ ነው። ሌላ ምክንያት የለውም። ያንን መጽሐፍ አግኝተው እዛው ማህበረ ስላሴ ድረስ ሂደው ጉዳዩ ከሩቅ ይጠባበቁ የነበሩ የማይታዩ ስውራን ስለነበሩ ያንን ጥበብ የተሞላበትን ዓለምን የሚቆጣጠሩበትን ተራራ ወዲያው ሰውረውታል፣ አጥፍተውታል ከነጮቹ። መጽሐፉን ግን እንግሊዞች ይዘውት ሂደዋል። ዓለምን ይቆጣጠሩበት የነበረው ያ ጥበብ ዝንቱ ጥበብ ተገብረ በብእሲ ኢትዮጵያዊ ጻድቅ አቡነ ዜና ስላሴ ተብሎ ተጽፎ ነበረ። ምን የሚል? ዝንቱ ጥበብ ተገብረ በብእሲ ጻድቅ ዘስሙ ዜና ስላሴ ተብሎ ተጽፎ ነበረ። ይሄንን ጥበብ ያገኘው ሰው ነው። ስለዚህ እንግሊዞች ያኔ መዋረድ ይጀምራል ይላል። ለምን? በፈጣሪ ስራ ገብቷልና። ዲያብሎስም የተዋረደው ፈጣሪነህ እንደኛ አመስግን ሲሉት አላመሰግንም፣ እንዲያውም እኔ ነኝ የፈጠርኳቸውና አመስግኑኝ ስላለ ነው። እስካሁን ድረስ በሰው ልጆች መካከል የእርስ በርስ ቅራኔ የተፈጠረው በሱ ትዕቢትና አለማመን የተነሳ ነው። ፍጡርነቱን ሲረሳ ሰው ልጅ፣ ትላንት ወድቆበት የነበረውን ሲረሳ ሰው ልጅ ዛሬ የደረሰበትን እያየ ዛሬ የተቀመጠበትን ወንበር እያየ ትላንትናን ማስታወስ ሲረሳ የሰው ልጅ ያን ጊዜ መውደቅ ይጀምራል። መነሳት አደለም፣ መክበር፣ መዋረድ ይጀምራል። መጽሐፍ ቅዱስ እግዚአብሔር ቢፈቅድ ነገ ይህንን እንሰራለን በሉ ይላል። ማን ቢፈቅድ? እግዚአብሔር ቢፈቅድ። አው እቅዳችን ውስጥ እግዚአብሔርን አስገቡት ነገ ተነገ ወዲያ እግዚአብሔር ቢፈቅድ የዛሬ ዓመት እግዚአብሔር ቢፈቅድ እመቤቴ በጸሎቷ በአማላጅነቷ ከረዳችኝ ይሄንን አደርጋለሁ ብላችሁ በክርስትናው ወይም ደግሞ በሐሳባዊው እድገታችሁ ውስጥ የእግዚአብሔርን ሐሳብ አስገቡ። እግዚአብሔር ቢረዳን፣ ኢትዮጵያ ሀገራችን እስከ ዛሬ ዓመት ሰላም ትሆናለች። እግዚአብሔር ቢረዳን አደል እንዴ አይ እዛ አዳራሽ ውስጥ እንደሚጨፍሩት ሰዎች በእርግጠኝነት ብዬ አልነግራቸው እርግጠኛ መሆን የሚችለው እግዚአብሔር ነው ስለዚህ ሁላችንም ዛሬ እዚህ ቦታ ላይ ስንገናኝ እመቤታችን ለአለሙ ሁሉ ህይወት ልትሆን በዚህ ቦታ ላይ ተወለደች ስንል ዓለም ሁሉ ሕይወቱን ያገኘው እዚህ ቦታ ላይ ነው። ለምን? እሷ ሕይወትን ወልዳ ለዓለም ሁሉ ሰጥታለችና። አምስት ሺህ አምስት መቶ ዘመን ታስሮ የነበረው ዓለም ከእስራቱ የተፈታው እሷ ባስገኘችልን በመድኃኔ ዓለም ነው። ፀሐይ ለሁሉ እንደምትሆን ሁሉ ይላል ያ ጨረቃ እንቦስ ፀሐይን ስትወልድ አየሁ ያሉት የእመቤታችን ቅድማ አያቶች ቴክታና በጥሪቃ። ጨረቃ ለተወሰነ አካባቢ ነው የምታበራው፣ ብርሃኗም ብዙ አይሄድም፣ ሙቀትም የለውም። ፀሐይ ግን የሞቀውን የቀዘቀዘውን ያሞቃል፣ ለሁሉም ይዳረሳል፣ ብርሃኑም ትልቅ ነው። አው ደመና ራሱ አይጋረደውም። ብርሃኑን የማንን የፀሐይን ብርሃን ስለዚህ እውነተኛው የጽድቅ ፀሐይ ከሷ የወጣ እመቤታችን ቅድስት ድንግል ማርያም እዚህ ቦታ ላይ ለዓለም ሁሉ ሕይወት ሆና ስትሰጥ ስትወለድ የተወለደችው በምንድን ነበረ? በምንድን ነበረ? ስዕለቱ እንደተጠበቀ ሁኖ የተወለደችበት ቦታ የተወለደችበት ቦታ ይዞታዋ አይደለም፣ ሀገሯ አይደለም። ከሀገሯ ወጥታ በስደት ምድር ነው የተወለደችው እንጂ የእሷ የእናት ያባቷ ሀገሬት ነው ኢየሩሳሌም፣ የቴሴማኒ ነው። ለምንድን ነው የተሰደደችው? ለምንድን ነው በስደት የተወለደችው? ለምን? አሳዳጆች ስለነበሩ ነው አደል እንዴ። የሰው ልጅ ተወልዶ ካደገበት ቦታ ከቀየው ወዶ አይወጣም። የሚያሳድደው አንድ ነገር ይኖራል። እንጀራ የሚያሳድደው ይኖራል። ጤና የሚያሳድደው ይኖራል። ሕግ የሚያሳድደው ይኖራል። ሕግ ለሰው ልጆች ከለላ ጥላ ሊሆን ተሰራ እንጂ የሰው ልጆች ሊያሳድድ አልተሰራም። ነገር ግን የአንዳንዶቹ አገር ሕጎች ለዜጎቹ ስደትን የሚጋብዝ ይሆንና ይሰራል። በእነዚህ ሁሉ ምክንያቶችና በሌሎቹም ሁሉ ምክንያቶች ስደት ይኖራል። እመቤታችን ግን የተሰደደችው በገዛ ዘመዶቿ ነው። የእመቤታችን እናትና አባቶች ሃናና ኢያቄም ተሰደው በዚህ ቦታ ላይ እመቤታችንን በስደት ምድር የወለዷት አሳዳጆች ስለነበሩ ነው። ለምንድነው ያሳደዷት? ለምንድን ነው የተሳደድ ነው? ለምንድን ነው ጠላቶቻችን የሚያሳድዱን? እኛንስ እንደ ጠላት ያዩ? ለምንድን ነው ምን ስራ ያደረግናቸው ነው? መልስ የለም። ይሄንን መልስ ለማግኘት ነው አይምሮአችን የሚባዝ ነው። በእውነት ምን አድርገን ነው እኛ ኢትዮጵያውያን ከሀገራችን እንድንወጣ የተደረገው? በምን ምክንያት ነው? ነጮች ምን አደረግናቸው? ጥበብን ነው እኮ ያካፈልናቸው ዓለም እኮ እየተጠበበበት ያለውን ትልቁን ፍልስፍና የኢትዮጵያ ሊቃውንት እኮ ናቸው ፈልስፎ የሰጧቸው። ብራናውን በወረራ ምክንያት ሰርቀው ወስደው እኮ ነው የኢትዮጵያን ጥበብ በዓለም ላይ ዛሬ የሚፈላሰፉብን። ናሳ ውስጥ እኮ ወደዳችሁም ጠላችሁም ግዝ የማያውቅ ሰው ያንን የናሳን የምርምር ጣቢያ ሊያንቀሳቅሰው አይችልም። ግዝ የሚያውቁትን ግዝ የሚማሩትን እዛ ኢትዮጵያ ውስጥ ጣና ውስጥ እንዲማሩ አድርገው ወስደው ነው ናሳን የፈለሰፉት። ከናሳ በላይ የጥበብ ቦታ የለም። ምክንያቱም በዚህ ይቺ ካለንባት ፕላኔት ውጪ ሌላ ፕላኔት እየፈለገ ያለ ጥበብ የሚፈበረክበት ስለሆነ ያንን ማን ሰጣቸው? እኛነን የሰጠናቸው። ታዲያ በዛች ጥበብ በፈለቀባት ምድር ላይ እንድንኖር የማይፈቅዱልን ምን አድርገናቸው ነው? ይህንን የሚጠይቅ ትውልድ ነው የጠፋው። በቃ አንዱ ተኮትኩቶ ያድጋል፣ የነሱ እንዳረጎት እየተቀበለ የራሱን ወገን የጥበብ ምድር የሆነችዋን ጥበብ እንዲጠፋባት እያደረገ፣ ይህንን ጥበበኛ ከእግዚአብሔር ንጹሕ አይምሮ የተሰጠውን ህዝብ፣ ይህንን የእግዚአብሔር ህዝብ አሳዳጅ መንግስት ይመጣል። በዚህ ምክንያት እንሰደዳለን። በሌላው ዓለምም ዜጎች አይደለንም፣ ከለራችንም ከነሱ ጋር አይገጥምምና ብንማርም እንኳን ዝቅተኛ ቦታ ላይ እንድንሰራ እንገደዳለን። የሞራል ውድቀት ይደርስብናል። ይህ ነው የስደት ትልቁ ክፋቱ። እንጀራ በልታችሁ ማደራችሁን አትዩት። እንጀራ መብላት፣ ልብስ መልበስ፣ አዎ በኑሮ በተመቸ 24 ሰዓት 48 ሰዓት ውሃ የማይቋረጥበት ኃይል መብራት የማይቋረጥበት አገር ስለኖራችሁ በእብነ በረድ በጸዳ ቤት ስለኖራችሁ፣ አይምሯችሁ ግን ደልቶት አደለም የሚኖረው አንድ ነገር ያስባል። ሁልጊዜ አይምሯችሁ አይምሮ ማለት እውነትን የሚፈልግ ነው። አይምሮ ማለት ከእውነት ጋር ተቆራኝታ የምትኖር ነፍስ ነው። አይምሮ ማለት በቃ ነፍሳችን ነች። ነፍሳችን ሁልጊዜ አንድ ነገር ስጋችን ስለደላው አርፋ አትቀመጥም። መነሻዋን ታስባለች። ከየት መጣው ትላለች። ወዴት እሄዳለሁ ትላለች። ለዚች ነፍስ ጥያቄ ነው መልስ አተን በዓለም ተዘርተን እኛ ኢትዮጵያውያን እየባዘን እየኖርን ያለ ነው። እመቤታችን ተሰደደች። እናት አባቷ ተሰደዱ። በስደት ምድር ተወለደች። በስደት ምድር የተወለደችዋ ግን ስደተኛዋ እናት ለዓለም ሁሉ ሕይወትን ሰጠች። ይሄ ነው ጠላትህን ውደድ የሚለው መጽሐፍ። ጠላቶቻቸውን ያሳደዷቸውን ሁሉ እናሳድ የማይሉ የእግዚአብሔር ሰዎች ስላሉ ነው። አሳደውኛልና ብላ እመቤታችን ያሳደዷትን እንዲጠፉ አይደለም ያደረገችው፣ ጸለየችላቸው እንጂ ይልቁንም ከተወለደችም በኋላ እርሷም ከወለደች በኋላ ሶስት አመት ከስድስት ወር ስደትን ተቀብላለኛ ስደትን ባርካ ሰጠች እንጂ። የእግዚአብሔር ሰው ሁሌ ስደት ይጠብቀዋል። እውነት ሁልጊዜ ስደት ይጠብቃታል። እውነት ሁልጊዜ ጦርነት በውስጣ ይኖራል። በእውነትና በውሸት መካከል ሁሌ ጦርነት አለ። እውነት ከሌለ ጦርነት የለም። ምክንያቱም ሁሉም ውሸትን ተቀብሎ ከኖረ ችግር የለውም። ጦርነቱ በስጋና በመንፈስ መካከል ነው። የመጀመሪያው ጦርነት ስጋና መንፈስ ምንና ምን ናቸው? በአንድ ሰው ውስጥ የሚኖሩ ናቸው። መንፈሳችን እውነትን ትፈልጋለች። ስጋችን ደግሞ ውሸትን ይፈልጋል። መክበርን ይፈልጋል። መክበር ሲፈልግ ስጋችን ምንን ይዞ ነው? ስርቆትን ይዞ ውሸትን ይዞ ዝሙትን ይዞ ያልሰራበትን አግበስብሶ መክበርን ይፈልጋል ማን ስጋችን መንፈሳችንስ ምን ትላለች በውስጣችን ይህ ያንተ አይደለም ትላለች ይህ ትክክል አይደለም ትላለች እሷ መልስ እስካላገኘች ድረስ የሰው ልጅ ጤና አያገኝም ይሄ ስጋችን በጤና አይኖርም። ለስጋችንም ጤና ለመንፈሳችንም እረፍት ለማግኘት ከእውነት ጋር መታረቅ ያስፈል